ሰላም ጤና ይስጥልኝ። ወደ ቻናሪ ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነው። ወደ ቻናሪ ቤተሰቦች ዛሬ ደግሞ ለየት ባለ ምግብ አሰራር እየላቸው መጥቻለሁኝ። ይህ ቪዲዮ ከወደዳችሁ ሼር፣ ላይክ እያደረጋችሁ አበረታቱኝ። ቤተሰብ ያሉ ናችሁ፣ ቤተሰብ ሁኑ። እንግዲህ ዛሬ ደግሞ በጣም የሚጣፍጥ ምርት የመርጎ አሰራር ነው እየላቸው የመጣሁት። እንግዲህ ቪዲዮን ስጀምሩ በሼር በላይክ ጀምሩ። እንግዲህ ወደ አሰራሩ እንገባለን። የሚያስፈልገኝን ኮዳሮች እዚጋ ተጠቅም ያለው ገራ በድንጃን ኮሳ እዚህ ጋ ደግሞ ወዙን እንደዚህ ሰርቼ ፍሬዘር አስቀምጬው ነው በምጠቀም ጊዜ ድግግ ቦር እንደዚህ ያለበት ስጠቀም እያወጣሁ ጠቀማለሁ ማለት ነው። እዚጋ ግማሽ ኪሎ ስጋ አዘጋጅቻለሁ። እዚህ ጋር ኮሴ ይሄ በትልልቁ ኮዳሮቹን በትልልቆቹ ነው የምንከትፈው፣ ማለት ነው። እሺ እንግዲህ ቤተሰብ ወደ ስራ ይገብቻለሁኝ።

በጣም የሚጣፍጠ ብታዩ ማለት ነው። አረቦች ራሱ አንድ አላስቀር ሁንበልክቶ ጨረሱት። እዚህ ጋር እንትን አድርጌ ፈጨዋለሁ ማለት ነው። ከፈጨሁት በኋላ እንደዚህ አድርጌ በጭቼ በመፍጫ ቤተሰብ እንደምትወዱ ታው ተስፋ አለኝ። እንግዲህ ሁላችሁም አበረታቱኝ ሸር ላይክ እያደረጋችሁ፣ ቤተሰብ ያሆናችሁ ቤተሰብ ሆኑ። በሌላ ቪዲዮ ውስጥ የምንገናኝ እንግዲህ፣ ሰላምና ፍቅር ለሁላችን፣ ሰላም ለሀገራችን ያድለው። እንዲቅ አድርጎ ዲ ፍሮም አስገባዋለሁ እዚህ ጊዜ ይመስሎልኛል። አሁን ኮዳር ላስገባ ነው ማለት ነው ቆዳሩ ነው። አሁን ይሄንን እንትኑ ነው፣ ቀይ ስሩ ነው፣ ካሮቱን ነው ማስገባ መጀመሪያ እሱ፣ ካሮቱ ለምን ቶሎ ስለማይበስል

ካሜራው ግን እንደሆነም አላቀኝ። እዚህ ጋር ቀደም ያበሰርኩትን ሶስት ክሬማውን ከላይ አረግበታለሁ። ካሜራው ግን በጣም እንትን ብሏል። በሰላም ነው። እዚህ ጋር ማር ተጠቀማለሁ ማለት ነው። በትን ሹካ ላይ ከበሰለ ወዲህ ነው ማሩን መጨመር ያለብን። ፍሮ ውስጥ አስገብተን ካወጣ ነው በኋላ ከዛ ማረን እናስገባለን። እዚህ ጋር መርጉጉ በስሎልኛል። እንግዲህ ቤተሰቦቼ አሁን ላቀርብ ነው። በሌላ ቪዲዮ ውስጥ የምንገናኝ ሰላም ለሀገራችን፣ ሰላም ለሕዝባችን። ሼር ላይክ እያደረጋችሁ አበረታቱኝ። ቤተሰብ ያሉ ናቸው። ቤተሰቡ ነው። ሁላችሁም ከልብ ነው ማመሰግናችሁ።